ወዳጅ የሆነን የተበዥን ያዳነን በመስቀል ላይ ራሱን የሰቀለልን ሕይወትን የሰጠን አንድ ድንቅ አምላክ አለን። እሱም ስሙ ኢየሱስ ክርስቶስ ይባላል። የመዳን ራስ የሆነ ልንድንበት ዘንድ የተሰጠን አንድ ስም። ኢየሱስ ይባላል። እንደ እግዚአብሔር ያለ መልካም፣ እንደ እግዚአብሔር ያለ ጻድቅ፣ እንደ እግዚአብሔር ያለ ገናና፣ እንደ እግዚአብሔር ያለ ሁሉን ቻይ የለም። እግዚአብሔር ኃያል ነው፣ በመከራ ቀን መሸሸጊያ የሆነ የናዝሬቱ ኢየሱስ ይባላል። መዳን በማንም የለም ልንድንበት ዘንድ የተሰጠ አንድ ስም አለ፣ የናዝሬቱ ኢየሱስ። ሃሌሉያ ስም ብሩክ ይሁን። የኔ ጌታ፣ የታደከኝ ጌታ፣ ከሞት ያስመለከኝ ጌታ፣ በጨለማ ውስጥ ሳለው ብርሃንን ያበራልኝ ጌታ፣ አባቴና መድኃኒቴ እግዚአብሔሩ ስም ይባረክ። ዛሬ ይህን የመዳን ወንጌል እናገራለሁ። ይህን የመዳን ወንጌል እናገናለሁ። መዳን በማንም የለም፣ መዳን በማንም የለም። እንድንም በዘንድ የተሰጠን አንድ ስም ብቻ አለ። እሱም የናዝሬቱ ኢየሱስ ይባላል። ሃሌሉያ ስም ከዘላለም ዘላለም ከፍ ከፍ ይበል። የኔ ጌታ አንተ ታላቅ ነህ፣ አንተ ጻዲቅ አባት ነህ፣ አንተ መልካም እረኛ ነህ። ሃሌሉያ ስም ይባረክ። በጎቼ ድምፄን ይሰማሉ አለ፣ ሰምተውም ይከተሉኛል ብሏልና አባት ወይ በክርስቶስ በኢየሱስ ስም ብዙዎች የተለያየ ስምን ሰምተው እየተከተሉ አሉ። የመዳኛ ራስዎ እንኳን አንተን ሳያውቁ ሌላ ስም ሰምተው ይከተላሉ። እውነተኛ የመዳን ራስ አንተ ነህ። አባቱ ለትውልድ ማስተዋልን ስጣቸው። አንተን አውቆ መከተል እንዲሆንላቸው፣ ድምፅህን ሰምቶ መከተል እንዲሆንላቸው አባቱ በክርስቶስ በኢየሱስ ስም ጸልያለሁ። ማስተዋልን ለሬም ደግሞ ሌሎቹ ማስተዋልን ስጠን ጌታ ሆይ፣ በኢየሱስም አንተን በማወቅ እንድንከተል ዘንድ አንተን ሰምተን በኢየሱስም መግባት መውጣት የሆንልን ዘንድ አባት ሆይ፣ በኢየሱስም ማስተዋልን ደግሞ የጥበብን መንፈስ በኢየሱስም ስጠን አምላኬ ሆይ ይጸልያለሁ። እውነተኛ መንገድ ሕይወት እኔ ነኝ አለ። መንገድም ሕይወትም ጌታ ኢየሱስ ብቻና ብቻ ነው። በሌላ አለ ደግሞ በሌላ በኩል ሊገቡ የሚፈልጉ እነሱ ሌቦች፣ ወንበዴዎች ናቸው። በቃ በሌላ የሁለተኛ ወደ መንግስተ ሰማይ ወደ አብ የመግቢያ መንገድ ሌላ መንገድ የለም። አንድ መንገድ አለ፣ እሱም ኢየሱስ ክርስቶስ ይባላል። ወደ የመዳኛው መንገድ ወደ አብ መድረሻው መንገድ ቃጭኑ መንገድ አይ ኢየሱስ ክርስቶስ ይባላል። ሌላው ብዙ መንገዶች አሉ፣ ደግሞም ሰፊ፣ እጅግ ሰፊ የሆነ መንገዶች አሉ። ግን ዴስቲናችን ወደ አብ አያደርሱም፣ ወደ መንግሥተ ሰማይ አያደርሱም መንገድ ላይ ነው የሚያስቀሩት። ስለዚህ እነዚህን መንገዶች አትከተሉ። ብዙ አሉ መንገዶች። እኛ ወደ አብ ይወስዱናል ብለን የምንሰማቸው ብዙ መንገዶች አሉ በተለያየ ሰዎች፣ በተለያየ መልአኮች በተለያየ ፍጡራን እያመለኩ እነሱ እውነተኛ መንገድ ናቸው ብለን የተከተልናቸው ብዙዎችም ደግሞ የሚከተሏቸው አሉ። እነዛ ግን አያደርሱም። ይም የሚያደርሰን ወደ ትክክለኛው የሕይወት መስመር ወደ አብ የሚያደርሰን አንድ መንገድ አለ። እሱም ኢየሱስ ክርስቶስ ይባላል። ሃሌሉያ። ኢየሱስ ብቻ ጌታ ነው። ዋው ኢየሱስ ብቻ ነው ጌታ ስለዚህ ዛሬ ወንድሞች ደግሞ እህቶች አባቶች እናቶች ዛሬ ይህን ቪዲዮ የምትመለከቱ ሁሉ ማስተላለፍ የምፈልገው አንድ መንገድ አለ እሱም ኢየሱስ ነው ኢየሱስን ተከተሉ ላችኋለሁ መጽሐፍ የሚለው ይህ ነው